አዶናይ አስጎንብሶ እየለጠለጠ ነው። እሷ ደግሞ አሁን ከሱ ታረግዛለች። ጃ ያስተሰርያል ብሎ ደግሞ አማራ ደግሞ ያከብራል። ቤቢሻወር ብሎ ሁሉ ይመጣል። አማራ ደግሞ የልጋጋ የዲያስፖራ ያስቆራ ሴቶች አሉ። ቴዲይ ምናምን አዶናይ ተረክቧታል። አልባይዙ ለጥልጣት ያራዳለሽ ይመችህ። መጋለጥ አለበት። ቴዲ ከዚህ በኋላ አያደርግም። ሴት በድራግ የሞተ ነው ወድቋል። ስለማውቀው ነው እኔ ፖለቲከኛን ነኝ መረጃለኝ የደህንነት ሰዎች ከእኔ ጋር ነው የሚውሉት። እያንዳንዱ ቤት እንደሚጠጣካ ነው፣ የትም ወድቆ እንደሚያደርካሉ ሆዱ ሁሉ ቦርጮ አይተዋል። ኤክሴል ሳይዝ ነው የሚያደርገው። ያን የመሰለ ሸንቃጣ ወጣት። ኤርትራዊ ቂጧን ከሰጠችህ መሞት ብቻ ነው። ኤርትራዊ ቂጧን ከሰጠች ለአንድ ወንድ ተሰልሏል። ኦሮማይን ማንበብ ብቻ በቂ። የኦሮሞ ወሸላ፣ ያልተገረዙ ወሸላዎች እኮ ደርግ መንግስት፣ የወደቀ እኮ በኤርትራ ትልቅ መቀመጫ ነው እንግዲህ ኤርትራያኖች ደግሞ እንደ ጎጃሜ ባለ አንቴና ቢሆኑ ምን እንደሚሆንስ? ያውም አንቴና የላቸው። አንቴና በሌለው መቀመጫ ከተሸወድግ አንቴና ያለው ጎጃሜ ብናቀርብላቸው ጠቅላላ ትግሬዎችን እንይዛቸዋለን ማለት ነው። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው፣ እንዲህ ነው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሂጃብ ጉዳይ፣ የሰላት ጉዳይ የምንደራድርበት አይደለም። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ሥልጣን በያዝክ ቁጥር በተቀመሳ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀደልህም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይህ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን እንዲወድቅ ነው? ተማሪ ሙስሊሙ እንዳያጠና ነው፣ እንዳያዘጋጅ እንዳይዘጋጅ ነው፣ ቴንሽን፣ ሌላ ሐሳብ ውስጥ እንዲገባ ነው። ምንድን ነው አላማው? አንድ አይደለም ተደጋገመ፣ በየዓመቱ። ሊታሰብበት ይገባል። አደብ ያዙ። ጌታቸው በሶስት ኤፒሶድ ሞቷል እስካሁን ብዬ አምናለሁ። ነው መጀመሪያ ፕሬዚደንት ሆኖ ህወሓትን ራሱ ያመነውን ነገር ነው ህወሓትን ከድል ሲያረግ የትግራይን እድሎች በመግደል የራሱም የፖለቲካ ፐርሰናሊቲ ገልሏል። ሁለተኛ፣ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ኦርስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ለህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ሶስተኛ፣ አሁን ደግሞ ለንደን ሄዶ በመህዲ ሃሰን የአመክንዮ እጆች ሌላ ሶስተኛ የሞት ኤፕሶዱን ሞቷል። ስለዚህ ለምንድን ነው ቦታና ቋንቋ እየለዋወጠ መሞት የማያቆመው ጌታቸው? በትግርኛም በአማርኛም በእንግሊዝኛ መሞት አለብን እንዴ?